አክቲቪቲ ታይም። ዛሬ እንግዲህ የምንማማረው ስለ አክቲቪቲ ታይም ነው። ከልጅሽ ጋር የማይረሳ ተረጋጋ፣ የማይረሳ እና የሚያምር ጊዜ ለማሳለፍ የሚጠቅመን ጊዜ ነው። ይሄ አክቲቪቲ ታይም የሚባለው ማለት ነው። ምን ምን መጫወት ወይም ደግሞ ምን ምን ማድረግ እንደምትችይ ዛሬ ነግርሻለሁኝ። እስከ መጨረሻው ቪዲዮውን ተከታተሉ። ሰላም፣ ቤት ይባላለሁኝ ባለትዳርና የአንድ ወንድ ልጅ እናት ሰው፣ በዚህ ዩቲዩብ ቻናል እንደሚታወቀው ስለእናትነት ስለእናትነት አስገራሚ እውነታዎች እንዲሁም ደግሞ እውነተኛ መንገዶች እንዲሁም ደግሞ የተለያዩ የሚያስፈልጉ የሚጠቅሙ የሚያስተምሩ ነገሮችን ሼር የምንደራረግበት ቻናል ነው። ሰው እንደዚህ አይነት ኮንተንት የሚመቻችሁ ከሆነ ሰብስክራይብ አድርጋችሁ ወይ ሰሞን ትችላላችሁ። እንዲሁም ደግሞ ላይክ፣ ኮመንት፣ ሼር በማድረግ ልታበረታትኝ ትችላላችሁ። ሰው ይሄ ቪዲዮ ሊጠቅመው ይችላል ለምትውሉት ሰው ደግሞ ሼር ማድረጋችሁን እንዳትረሱ። ሰብስክራይብ እና ላይክ አድርጋችሁ ቪዲዮ መጀመር ትችላላችሁ። ሰው ወደ ቪዲዮችን እንሂድ። እንግዲህ አክቲቪቲ ታይም የሚባለው እንግዲህ ለልጆች በጣም በጣም ወሳኙ ሰዓት ነው። ይሄ ከአራት ወር ጀምሮ ያለው ማለት ነው ይሄ ታሚ ታይም እና ይሄ አክቲቪቲ ታይም በጣም ወሳኝ ወሳኝ የምንለው ፓርት ነው ምክንያቱም ልጆች ገና ሁሉን ነገር ይሄ መሞከር ማየት መልመድ የሚፈልጉበት ጊዜ ስለሆነ እያንዳንዱ የምናደርግላቸው አክቲቪቲ ታይም ለነሱ በጣም ወሳኝና ጠቃሚ ነገር ነው የሚሆንላቸው ማለት ነው። ሶ አክቲቪቲ ታይም እኔ እንደ መጀመሪያ እናትነቴ ብዙ እንትን አላልኩኝም ነበረ። ባቃቸው ወይ ደግሞ ባደረግኳቸው ብያልኳቸው ብዙ ነገሮች ነበሩ። ነገር ግን ደግሞ እኔ የዛን ጊዜ ባደረኩት ብዬ የማስበውን ነገር ለማያውቁ እናቶች ደግሞ ሼር ለማድረግ ተገድጃለሁ ማለት ነው። ሰው የመጀመሪያው የሞከርኳቸውም አሉ። በእርግጥ ግን ደግሞ አብዛኞቹን አልሞከርኩኝም። ሰው የመጀመሪያው እኔ ሞክሬ በጣም እንትን ያለኝ ፓርት ነው። ለምሳሌ ይሄ የሆነ ስራ ለመስራት ፈልጋችሁ፣ አንዳንድ ጊዜ እጃችሁን ማያርፍበት ጊዜ ያላደል ልጃችሁን አቅፋችሁ ይሄ ከአራት ወር በኋላ ያለው ፓርት ሶ በእንደዚህ አይነት ነገሮች ቢዚ እንዲሆን አይምሯቸው ቢዚ እንዲሆን እንደገና ደግሞ መንካትን፣ ማየትን፣ እንቅስቃሴን እንዲለምዱ ይረዳቸዋል። ስለዛ የመጀመሪያው ምንድን ነው፣ በፊኛ እንዲጫወቱ ማድረግ። ፊኛ ምንድነው የምናደርገው? ልክ እዚህ ጋር በምታዩት መልኩ ቪዲዮ እንደምታዩት ፊኛዎችን አዘጋጅቶ አየር በመሙላትና ግድግዳ ላይ በማጣበቅ ከዛ ለእነሷ ንጥፈን እናስተኛቸውና በእግራቸው እንዲጫወቱ ማድረግ ይሄ ሴንስ እንዲያደርጉት ማድረግ እና እያዩትም ስለሆነ ስለሚንቀሳቀስም እግራቸውም እየነካ ስለሆነ አይናቸውም አብሮ ስራ እየሰራ ነው፣ እግራቸውም አብሮ ስራ እየሰራ ነው። ሰው ይሄ በጣም ለነሱ ወሳኝና ጠቃሚ አክቲቪቲ ታይም የሚባለው። ሁለተኛ ይሄ የድድ ማከኪያውን ወይም ደግሞ ሪባን ማዘጋጀት ሰው ልክ እንደዚህ በምታዩት መልኩ የድድ ማካኪያዎቹን ሪቫን ወይ ደግሞ ገመድ በመጠቀም እዛ ውስጥ በመክተትና ወይ አልጋ ጫፍና ጫፍ ላይ ወይ ደግሞ ጠረጴዛ ወይ ወንበር አዘጋጅታችሁ ከላይ አርጋችሁ ማሰርና እንዲንቀሳቀስላቸው ማድረግ በእጃቸውም እንዲያንቀሳቀሱት ማድረግ ማለት ነው። እንዳይፈታ አርጋችሁ ታዲያ ሰሩት። ይሄ ምንድን ነው ሁሉ ነገራቸው እንዲንቀሳቀስ ይረዳቸዋል። አይናቸውም፣ እጃቸውም፣ አይምሯቸውም ስራ ላይ እንዲሆን ያደርጋቸዋል። በጣም አክቲቪቲያቸው ፈጣን እንዲሆን ያደርገዋል ማለት ነው። ሶስተኛ ውሃ በእቃ በማዘጋጀት ፍሩት ውስጥ መክተት ወይ ደግሞ በውሃ ውስጥ ፍሩት መክተት፣ ለምሳሌ እዚህ ጋር እንደምታዩት ብርቱካን ሊሆን ይችላል። ቆራርጣችሁ ውሃ ውስጥ በማድረግ እና በደረታቸው እንዲተኙ አድርጎ በዛ እንዲጫወቱ ማድረግ አንደኛ ታይም ነው ለነሱ ታይምታይም ያው እንደሚታወቀው በጣም ወሳኝ የሚባል ነገር ነው። ሁለተኛ ደግሞ ይሄ በጣም አይምሯቸው እንዲንቀሳቀስ እጃቸው እንዲንቀሳቀስ መላ ሰውነታቸው አክቲቭ እንዲሆን ያድርገዋል። በዛ እንዲንቀሳቀሱና እንዲጫወቱ ማድረግ። ብርቱካን ነው ቢበሉትም ችግር የለውም። ውሃም ንጹህ ማድረግ። አራተኛ ልብሳቸው ላይ መቆንጠጫ ማድረግ ወይ ደግሞ ይሄ ድብና አርጎ የሚይዝ ነገር ማድረግ ከላይ ያለው ቢሆን ሞር ይመረጣል። ልክ እንደዚህ በዚህ መልኩ ማድረግና ይሄ ማስተኛት ከዛ በዛ እንዲጫወቱ ይሄ በጣም አክቲቭ እንዲሆኑ አይምሯቸውም እጃቸውም እግራቸውም መላ ሰውነታቸው ነው አክቲቭ የሚሆኑ አደለ፣ እየተንቀሳቀሱ ምን እያሉ እንትን ይላሉ ይጫወታሉ፣ በዛ ማለት ነው። ይሄ በጣም ጠቃሚ ነገር ነው። አምስተኛ ይሄ በጣም ወሳኝ እና ጠቃሚ ነገር ነው። ካርቶን በማዘጋጀት ልክ እንደዚህ በክብ በክቡ መቁረጥ። ከዛ በኋላ የቆረጥ ነው ምንድነው የምናደርገው? እነዚህ ትንንሽ ኳሶች አሉ አደለ እንደዚህ የሚመስሉት እነሱን ውስጡ እየጨመሩ እንዲያወጡ እየጨመሩ እንዲያወጡ እየጨመሩ እንዲያወጡ ማድረግ፣ በዛ ይሄ አክቲቪቲያቸው እየጨመረ እያደገ እንዲሄድ አይምሯቸው በደንብ እየተንቀሳቀሰ እንዲሄድ ማስተዋል በደንብ እንዲጀምሩ ማለት ነው። በደንብ ይረዳቸዋል። ይህም በጣም ጠቃሚ ጨዋታ ነው። ሌላው እንደ ቲፕ ስድስተኛ ትንሽ ላደጉ ይሄ ከአስር ወር በኋላ ለሆኑ ልጆች ማለት ለቆሙ ወይ ደግሞ መንቀሳቀስ ለጀመሩ ቆመው፣ ለነሱ ይሄ በጣም ጠቃሚ ቲፕ ነው። ኛው የፔፐር ካፕ በመቁረጥ ግድግዳ ላይ በቅርጽ በማስያዝ እዛ ውስጥ አሱን እየጨመሩ እንዲንቀሳቀስ ማድረግ ይችላሉ። ይሄ ኳስ ከሌላችሁ ፊኛዎች በትንንሹ አየር በመሙላት አነሳነስ በማድረግ አነሳነስ በማድረግ በየከለሩ መጠቀም ትችላላችሁ። እየከተቱት እንዲያወጡት እየከተቱት እንዲያወጡት ይሄም ጠቃሚ ነገር ነው። ሶ የሆነ በጣም ቢዚ የምትሆኑበት ወይ ስራ ኖሯችሁ ወይ የሆነ ማድረጉ የግድ ያለባችሁ ነገር ሲኖር ግዴታ ልጃችሁን አቅፋችሁ እንትን ማድረግ አይጠበቅባችሁም። በእነዚህ ነገሮች ቢዚ ማድረግ ትችላላችሁ። ሶ ይሄ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁኝ። ከጠቀማችሁ ለሌሎች ደግሞ ሼር ማድረግ ትችላላችሁ። ስለምታበረታቱኝ አመሰግናለሁ። ሰብስክራይብ ያላረጋችሁ ባካችሁ ሰብስክራይብ አድርጉኝ። ሰው ስለዛሬ ያስጎላችሁ ቪዲዮ ይሄ ነው። ፓርቲቱ የምትፈልጉም ከሆነ ኮሜንት ሴክሽን ላይ ያስቀምጡልኝ። ፓርቲቱ ሰራላችኋለውኝ። ስለምታበረታቱኝ በጣም አመሰግናለሁኝ። ስለምትከታተሉኝም አመሰግናለሁኝ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ባይ።